ሰላም እንደምናላችሁ ውድ የልሳነ ኩሉ ዩቱብ ቻናል ቤተሰቦቼ እንዴት ናችሁ? እኔ ደህናነኝ ፈጣሪ የተመሰገነ ይሆን። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብየላችኋለሁ ማለት ነው። እስከዛሬ ስንማር የነበረው እንደምታውቁት አማርኛ እንግሊዘኛና ሂሳብ ትምህርት ነው። በተለይ ደግሞ የአማርኛ ትምህርት ላይ ቃላት ምስረታውን በሰፊው ስንማር ቆይተናል። ዛሬም ከዛ የቀጠለ የገዘር መነሻ በማድረግ ቁጥር ሶስት ቃላት ምስረታ ይዤላችሁ መጥቻለሁኝ ማለት ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እያበረታታችሁ እንላለን። መልካም እስከ ክላሱ መጨረሻ ድረስ አብራችሁኝ ሆኖ ማስታወሻ ደብተር መያዝ፣ በጥሞና መከታተል፣ ለጓደኛ ሼር ማድረግ ይሄ እንዳይረሳ ማለት ነው። እሺ ወደ ክላሱ እንግባ። እዚህ ጋር እንደምታዩት በገዘር አራተኛ ፊደል ላይ ደርሰናል። በፊደል ገ የሚጀምሩ የአማርኛ ቃላት ትንሽ በዛ ስለሚሉ ከፋፍየዋለሁ። አሁንም አንድ ክፍል ይቀረኛል። ዛሬ ክፍል ሶስት ነው የምንማረው፣ በገዘር ቃላት ምስረታ ማለት ነው። በገዘር አራተኛ ፊደል በጋ የሚነሱ ቃላትን እና እስከ ጌ ድረስ እናያለን ዛሬ ማለት ነው። እሺ ከላይ ምንድ ነው የሚለው? ጋ ለ ጋ ለ ይላል ማለት ነው። እሺ ጋ ለ ጋሪ ጋሪ ጋሪ ጋማ ጋማ የጋማ ከብት የሚባል አለ። ጋራ ጋራ ጋራ ሸንተረር ይባላል። ጋሻ ጋሻ ጋሼ ጋሼ ጋን ጋን ጋ ዝ ጋዝ ጋ ጋየ ጋዬ ይላል። በጣም አሪፍ። የመማር ማስተማር ሂደቱ እንደምታውቁት ነው። በቃ መጀመሪያ ከትናንሾቹ ወይም ቀለል ቀለል ከሚሉት ቃላት እጀምራለሁኝ ከዛ ከፍ ከፍ ወዲያ ያሉት እንሄዳለን ማለት ነው። እንግዲህ አሁን ቃላት ምስረታውን ኦልሞስት ገ ደረስን ማለት አስቡት። ሃለሃ መሰረሰ ሸቀበተ ቻህነኝ አከህ ወዘዠ የደጀ ገ ጠጨ ያችሁ ገ አሁን ጠጨ ጸጸፈፈ ነው የቀረን እነ በእነዚህ ነው የቀረን። ብዙ ቃል የማይሆንም ከዚህ በኋላ ቢበዛ እንዳስር ክፍል ነው የሚኖረን። ከዛ በኋላ ደግሞ አረፍተ ነገር እንጀምራለን ማለት ነው። እና ለጊዜው ግን ያው እንደምታዩት ነው ቃላቶቹ ነው እያጠናን ያለ ነው አንድ አማርኛ መጀመር ለሚፈልግ ሰው እዚህ ቻናል ላይ ከመሰረቱ ጀምሮ ብዙ ነገሮችን ያገኛል ማለት ነው። እና እንደምታያቸው እነዚህ ቃላት ባለሁለት ፊደል ናቸው፣ የገዘር ባለሁለት ፊደል ናቸው። አሁን ባለሶስት፣ ባለአራት እያልኩኝ ደግሞ አሳድገዋለሁ ማለት ነው። ጋለ ማለት ታውቃለች፣ ሞቀ ምናምን ማለት ነው። በሳስ ጋለ እንላለን። ጋሪ ጋሪ፣ ሁሉም ሰው ያውቃል። ጋማ ጋማ ማለት ይሄ እንስሳት ላይ አህያ ምናምን ፈረስ በቅሎ ላይ አንገታቸው ላይ ያለው ጸጉር፣ ጋማ ይባላል። የጋማ ከብትም ይባላል። በዛው ጋራ ጋራ ተራራ ማለት ነው። ጋሻ ጦርነት ጊዜ ለጦር መመከቻ የሚሆነው ጋሻ ይባላል። ጋሼ በገጠር በከተማም ጭምር ሰዎች የምናከብራቸውን ሰዎች ጋሼ እንላለን። ጋን ጋን ባህላዊ የጠላ መጥመቂያ ከሸክላ ላይ የሚሰራ እቃ ነው። ጋዝ ሁላችሁም ታውቃላችሁ። ጋዬ ቀላል ነው። ለመመሰላቸው እነዚህን አሁን ኮምፒሌት ቢግነርስ የሚባላሉ ወይም ደግሞ በአማርኛ የሚጀምሩ ቋንቋውን ራሱ የሚጀምሩ ህፃናት ሳይቀሩ ስለሚወት ቪዲዮውን ለእነሱ ለማብራራት ነው። እሺ፣ ጋ ጠ ጋ ጋ ጣ ጋ ና ጋና የሀገር ስም ነው። ጋና ጋ ቢ ጋቢ፣ ነጠላ ጋቢ እንደምንለው። ጋር፣ ጋር ካንተ ጋር፣ ካንቺ ጋር። ጌሾ፣ ጌሾ። ጌታ፣ ጌታ። ጌጥ፣ ጌጥ። ጌም ጌም በጣም ቆንጆ። እነዚህም አብዛኞቹ ታዋቂ ናቸው። ጋጠ ማለት የእንስሳት ሳር ሲበሉ ሳር ጋጠ እንላለን። ጋና ከተማ ስም ነው። ሌላም የማታውቁት ጋቢ፣ ሁላችሁም ታውቃላችሁ ያስባለሁኝ። ጌጥ ጌጥ ነው። ጌም፣ ይሄ እንግሊዘኛ ቃል ነው እንደውም ያው እንድታዩት አማርኛ እንድትለማመዱ ብዬ ነው እንጂ እንግሊዘኛ ቃል ነው። ጌም ጨዋታ ነው። እሺ ጋለበ፣ ጋለበ፣ ፈረስ ጋለበ። ፈረስ ግልቢያ ይባላል። ጋሎን፣ ጋሎን። ጋረደ፣ ጋረደ፣ ከለለ፣ ሸፈነ እንደማለት ነው። ጋራጅ፣ ጋራጅ፣ የመኪና ምናምን መጠጋገኛ ነው። ጋለ በጋለበ ይሄ ድጋሚ ነው መሰለኝ። ጋሸበ ጋሸበ ወረደ ማለት ነው። ጋበዘ ጋበዘ። ጋባዥ ጋባዥ። የመጨረሻው ጋብቻ ጋብቻ። ናይስ ምንድን ነው የሚለው ጋለበ፣ ጋሎን፣ ጋረደ፣ ጋራጅ፣ ጋለበ፣ ጋሸበ፣ ጋበዘ፣ ጋባዥ፣ ጋብቻ። እነዚህ ደግሞ አሁን ባለ ሶስት ፊደላት ማለት ነው። እሺ እንቀጥላለን። አሁንም ጋኔን፣ ጋኔን። ከዚህ ፈጣሪ ይሰውራችሁ፣ ይሰውረን ሁላችንንም። ጋዜጣ ጋዜጣ ጋገረ ጋገረ እንጀራ ጋገረ ጋገረች ነው እናንተ ምታውቁት። ወንድም ይጋገራል፣ እንዳትሸወዱ። ጋጋታ ጋጋሪ ጋጋሪ ዳቦ ጋጋሪ እንጀራ ጋጋሪ ጌቶች ጌቶች ጋዜጦ ይቅርታ፣ ጋዜጠኛ ጋዜጠኛ ጋዜጦች ጋዜጦች ጌታችን ጌታችን ጋኔን ጋዜጣ ጋገረ ጋጋታ ጋጋታ ማለት የግር ብሎ መምጣት እንደማለት ነው። ጋጋሪ ጌቶች ጋዜጠኛ ጋዜጦች ጌታችን። ናይስ። እሺ፣ ጋለሞታ። ልክ እዚህ ጋር ደግሞ ባለ አራት ፊደል ጀመርኩ ማለት ነው። ከባላሎ ፊደል ባለ ሶስት ፊደል ከዛ ባለ አራት ፊደል። አሁን እንዳልኳችሁ ቃል መሰረታው ስንጨርስ ደግሞ እሱን ምን እንቀጥላለን? አረፍተ ነገሮችን እንማራለን ማለት ነው። በቃ ያንን ማንበብና መጻፍ የቻለ ተማሪ አማርኛ ብቁ ሆነ እንደማለት ነው። ጌጣጌጥ፣ ጌጣጌጥ። ጋቢና፣ ጋቢና። የመኪና ጋቢና። ጋዜጠኞች፣ ጋዜጠኞች። ይሄ ባለአምስት ቢሊዮን ጨራሽ ጌታቸው፣ ጌታቸው። ጋዜጣ ዊ ጋዜጣዊ መግለጫ ይባላል በጣም አሪፍ ጋለሞታ ማለት አግብታ የፈታች ሴት ማለት ነው ጌጣጌጥ ታውቃላችሁ ጋቢና የመኪና ጋቢና ማለት ነው ጋዜጠኞች ጌታቸው የሰው ስም ነው ጋዜጣዊ መግለጫ ብላችሁ ሰዱት በጣም ጥሩ እንግዲህ ለዛሬ ይዤላችሁ የነበረው የቃላት ምስረታ የአማርኛ ፊደል የቃላት ምስረታ ይህን ይመስል ነበረ። እንዳያችሁት ነው። በገዘር አራተኛ ፊደል እና አምስተኛ ፊደል የሚነሱ ከባለ ሁለት ፊደል ጀምሮ እስከ ባለአራት ፊደል የአማርኛ ቃላት ምስረታ እያየን ነበር የቆየ ነው ማለት ነው። መልካም እንግዲህ እንደምናደርገው እዚህ ጋር ዛሬ ከተማርን ውስጥ ያልገባችሁ ቃል ካለ ኮሚንት ላይ አስቀምጡልኝ፣ ሀሳብም አስቀምጡልኝ። እስኪ ዛሬ እንደው መምህር እቺ ነገር ብትሰራ መምህር ይኸኛው ነገር ቢቀነስ እንደዛ ብቱ ለእኔ በጣም በቃ፣ እንዴት ሊበላችሁ በጣም ትልቅ ነገር ነው ያረጋችሁልኝ ማለት ነው። ያው እንደ መምህር የአቅሜን ሞክራለሁ፣ ግን ደግሞ ግዴታ እናንተ የምትፈልጉትን ነገር እንዲጨምርበት እና እንዲሰራ ወይም ደግሞ ማስተካከል ያለብኝ እንዲያስተካክል የእናንተ ኃላፊነት ነው ወንድማችሁ ስለሆንኩ ማለት ነው። እና አስተያየት ስጡኝ፣ በደንብ አስቀምጡልኝ። በግልም ማግኘት ትችላላችሁ። ስልክ ቁጥርን ቪዲዮ ላይ አስቀምጣለሁኝ። በዋትሳፕ በቴሌግራም በኢሞ ታገኙኛላችሁ። በዛ ሀይ ብላችሁ ሀሳባችሁን ሼር እንድታደርጉኝ እፈልጋለሁ ማለት ነው። ሌላ በዛው በግል መማር የምትፈልጉ ወይም በግሩፕ ሰብሰብ ብላችሁ መማር የምትፈልጉ ወንድሞች ካላችሁ በኦንላይን በአማርኛ እንግሊዝኛና ሂሳብ ትምህርት እያስተማርን ነው። እንግዲህ ብትቀላቀሉም በጣም ደስ ይለናል። በጣም ብዙ ልጆች እየተማሩ ተለውጠዋል ማለት ነው። ያው እንግዲህ ተማሪዎችም ቪዲዮን ስለሚያዩት ምስክር ይሆናሉ ማለት ነው። እና ተማሩ፣ ጠንክሩ ነው የምለው። ያው ዘመናችን ትንሽ ራቅ እያለ አደለ፣ እንደምታውቁት አሁን እኮ አማርኛ ማንበብና መጻፍ ሳይሆን በሮቦት ጋር ነው የምናወራው፣ አደለ፣ የውጭ ሀገራት ምናምን ያለውን ነገር ታውቃላችሁ። ስለዚህ ያው ጠንክራችሁ መማር ያስፈልጋል ማለት ነው። እስከ ሰዓት አብራችሁኝ ስለነበራችሁ እጅግ አድጌ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ከርሰንብቱ መልካም ጊዜ። አመሰግናለሁ።